እያንዳንዱ ሰከንድ ሲቆጠር የሚወስደው ጊዜ የቀን ያህል እየረዘመብኝ ነው። እያንዳንዱ መራመዳቸው የግር እርምጆቼ አመት የፈጀብኝ ነበር ይመስል ምን እየተደረገ እንዳለ ሊገባኝ አልቻለም። እኔም የገዛ ሆስፒታል ላይ ምን ሊደረግ እንደቻለ አለማወቅ በጣም ይገረም። ስለዚህ ነገር ኢንፎርሜሽን እንዳለ ታስባለህ? በጭራሽ ማሰብ አልፈልግ። ስለዚህ በዲፕሎማት ቋንቋ ለማሰብ እገደዳለሁ ያልከኝ ነው። ይኸውልህ፣ ዶክተር ምን መሰለህ፣ እኔን ለማስረዳት አትቸገር። ምናልባት የጠረጠርከው ነገር ተፈጥሮ ሊሆን ይችላል። ግን ኤርሚያስ ያቃል ላያቅም፣ ወይ ደግሞ ካወቀስ ለምን ዝም አለ የሚለውን ልናወራበት። አረ ለዚህ የተቀመጥ ነው። አዎ እኔም ይህንን ን ነገር እንድናወራበትና ትርጉሙንም ደግሞ መረዳት ፈልጋለሁ። የምን ትርጉም? እማየን የገደላትን ሰው የመረዳትን ትርጉም። እንደነገርኩ ጥርጣሬን አልነቅፍም፣ ግን ደግሞ ደግፏለሁ ማለት አይደለም። አልገባኝ። መጠርጠር ልክ ሆኖ ሳለ፣ ግን የምጠረጥረውን ሰው አለማወቅ ነው ልታፍርበት የሚገባው ነገር ዶክተር። እኔም እኮ ግራ ተጋብቻለሁ። ቆይ ሆስፒታላችሁ ውስጥ ከሚጠሩ ጥቂት ተጠሪዎች መካከል አንዱ አንተ ነህ አይደል አዎ በትክክል ስለዚህ ሆስፒታላችሁ ውስጥ የሚካሄደውን እያንዳንዱ ነገር ሙሉ በሙሉ እንኳን ባይሆን በከፊል የምታውቅበት መንገድ ሰፊ ነው አይደል እና የማወራውን ነገር መስማት ፈልገ ካልሆነ በስተቀር ምልል እንደፈለግኩኝ በደንብ ገብቷል ሊገባኝ ይችላል ግን እንዲህ አስቦ ነው ብዬ የራሴን መላምት ከማስቀምጥ ከራስህ አንደበት ልስማው እሺ ቆይ የትኛውም ሰራተኞች ተጠሪነታቸው ለእነዚህ ጥቂት ሰዎች ከሆነ አንተ ደግሞ ከእነዚህ ጥቂት ተጠሪዎች መካከል አንዱ ኮንክ ባትኖር እንኳን ስለዚህ ጉዳይ መስማት አይቀርም እና እናማ ይህን ጉዳይ ሰምታል የሚል ጥርጣሬ ውስጥ ያለ ከአንተ ጋር እኩል ይህን ምድር እያሰስኩ ነው አይደል እንዴ? ሱማ ይሄ ማለት ደግሞ የዘበነ መገኘት ግድ ከሚሰጣቸው በጣም ጥቂት ሰዎች ውስጥ አንዱ ያደርገኛል። ለማዘር ያለኝ ክብርና ፍቅር ይቅርና እጆች በሙሉ በዚህ ሰው መጥፋት እኔና ቤተሰቤ ላይ ሲቀሰሩ ያለበትን ካወቅ አሳልፌ በመስጠት ካላወቅኩ ደግሞ የምርመራው መነሻ ከሆስፒታል እንዲጀምሩ ለፖሊሶች አልጠቁምም ነበር እንጃ። ምናልባት ይህንን ልታረክ ትችል ይሆን ነበር። ግብዣው ግን ምን አስመልክቶ ነው? እስኪ ገምቺ። ውይ እኔ እኮ ግምት ላይ ጎበዝ አይደለሁም። ደግሞ አንቺ እያለሽ ለምን ለምን ገምታለሁ? እስኪ ሞክሪ። እኔ እንጃ። ምናልባት የተግባባ መስሎ ከተሰማሽ ያላቅሽ፣ በጣም ተንጠራራሽ። ምናልሽ መግባባታችን አንዱ ሆነው ሳለ ፋይናንሻል ስቴትመንቱን ለማዘጋጀት ፍቃደኛ ስለሆንሽ እንዴ ምን ችግር አለ ይኮ ግዴታዬ ነው ደግሞ ከተደረገልኝ አይበልጥም በጣም ጨዋኔ ለማለት ነው ዶክተር እኮ ማንም ሊያደርጉ የማችለውን ነገር ነው ያደርገልኝ እማ ቢሆን ኑሮ የእሱን ውለታ መክፈል ባችል እንኳን ስትመሰክር የምኖርበትን እድሜ ፈጣሪ ያድላት ልቤና አፌ የተለያዩ ናቸው ግን ለረጅም ጊዜ ብቻዬን ስላሳለፍኩ ይሆናል ቶሎ ከሰው ጋር ለመግባባት በጣም ይቸግረኛል ግን በልቤ የእናንተን ደስታ ለማየት በጣም እመኛለሁ። እውነትሽ ነው። የማላምንበትን ህይወት አልኖርም። ደግሞም የማላምንበትን ነገር አልናገርም። ታውቂያለሽ፣ ግን እማላንቺን አለ ዶክተር ትጸልይ ነበር። እሱን ተ አንዳች ነገር እንዲነቅለኝ መሆን አለብ ምንም ነው። እሽ፣ አይ ደህና ነኝ። ጠዋት ስነቃ ትንሽ ግልጥልጥ ብዬሽ ነው የተነሳሁት። ምናልባት ብርድ መቶኝ ይሆናል። አይዙስ። እሺ፣ ወደ ቤት ስንግባ አሪፍ ነገር አዘጋጅልሻለሁ። በጣም ጥሩ። ታውቂያለሽ ከቤት እንደዚህ በነፃነት ከወጣሁ በጣም ቆየ ከቤት ካልወጣሽ አለም ላይ የሚፈጠረው ምንም ነገር አታውቂም ያው ያልተሳካ ጥሪ በ ዶክተር ተናድታ ታውቃለህ ምናልባት ይሄ ጥያቄ ቢስተካከልልኝ ለምሳሌ ለምሳሌ ምን ያህል ትናደዳለህ? በቀን ስንቴ ትናደዳለህ? ምን ምን ነገሮች ያበሳጫል? እንደዚህ አይነት ነገሮች ቢሆን ልኝ ነሲል። እኔ አሁን ተናድጃለሁ። እያናደድከኝ ያለው ደግሞ አንተ ነህ። በጣም ይቅርታ። እኔ ለእንደዚህ አይነት ስሜት ሩቅ ነኝ ብዬ አስብ ነበረ። እኔ እስከማውቀው ድረስ አንተን ለማናደድ መሞከር ማገዶ መፍጀት ነው ይመስለኝ አሁን መናደደ ግን ካንተ ስሜታዊነት የተነሳ ሳይሆን ከኔ የተሳሳተ አመለካከት የመነጨ ይመስለኛል። ለዛም ነው ይቅርታ የጠየቅኩ። እሺ፣ አሁን ወደ ጉዳያችን ንግባ። በመጀመሪያ ዘበነ ከባድ በሚባል ደረጃ ቆስሎ ነበር። ይሄ ማለት ደግሞ የጉዳቱ መጠን አንድ ኩላሊቱን ሙሉ በሙሉ እስከ ማጣት ድረስ የደረሰ ነበር። ከዚህ ቤት ከወጣ በኋላ ሳይችል ቀርቶ ወይ ደግሞ ጊዜ ለማግኘት ሲል ራሱን ደብቆብን ነበር። እሺ፣ ከዛ በኋላ ምቹ የሚባለውን ጊዜ ጠበቀና ሆስፒታላችሁ ገብቶ አገልግሎቱን አገኘ። አጠቃላይ እዚያ ግቢ ላይ ቆየ እኮ ሁለት ሰዓት ያነሰ ጊዜ ነበር። እና ከሆስፒታል በህይወት ወጥቷል እያልከኝ ነው? እንግዲህ በጣም ተጎርቶ በህይወትና በሞት መካከል ላይ ቢሆንም ከሆስፒታላችሁ ግን እየተነፈሰ እንደወጣ ነው መረጃዎች የሚያሳዩት። ይህን እንኳን ማወቅ ነበረብኝ። እኔም እኮ የግራ የገባኝ ነገር ቢኖር ይሄ ነገር ለአንተ እንግዳ መሆኑን። የዛን ሳምንት ሪፖርቶችን ሳገላብጥ ነበር እኮ፣ ግን ደግሞ የዘበነን ስም ማግኘት ነበረብኝ። ስሙን እንኳን ማን ተብሎ እንደተመዘገበ እስካሁን እርግጠኛ አይደለሁም፣ ግን ደግሞ እዛ እንደገባና ከዛም ደግሞ እንደወጣ በጣም እርግጠኛ ነኝ። የተመዘገበው በሌላ ሰው ስም ነው ብለህ ታስባለህ? ሊሆን ይችላል። ምናልባትም ደግሞ ስሙን ከማደሩ ላይ አስጠፍቶት ሊሆን ይችላል። የሆነ ሰው ይህንን ነገር ማወቅ አለበት። ማን ሊሆን ይችላል ብለህ ታስባለህ? ግን እንደርስበታለን። እሺ። እና ሱፐር ማርኬቱን እንዴት አገኘሽ? በጣም ከጠበቅኩት በላይ ግዙፍ ነው። አዎ ካፒታሉ ኦልሞስት 35 ሚሊዮን አካባቢ ነው። የተወሰነ ማሻሻያ ቢደረግበት ግን ከዚህ የበለጠ አትራፊ ይሆናል። ምን የሚታይሽ ነገር አለ? ለምሳሌ አትክልትና ፍራፍሬዎቹን እና ሌላ ሽቀጦች ማን ነው የሚያቀርብላችሁ? የሀገር ውስጥ ነጋዴዎች ነው የሚያቀርቡ። ደላሎች በሚለው ቢስተካከልስ እንዴት? የራሳችሁ መኪና ልካችሁ ነው አይደለም? ቶቹ ምታስችሉት አዎ ነጋዴዎች ምትሏቸው እኮ እናንተ በከፍተኛ ሂሳብ እንድትቀበሉ ገበሬዎች ደግሞ በአነስተኛ ዋጋ እንዲያስረክቧቸው የሚያደርጉ ያው በአፍቃሪ ቋንቋ የሚጀነጁትና አው ችግራችንን በጣም ነው የሚያቀልቡልን። ምን መሰለሽ፣ የእናንተንም ሆነ የገበሬዎችን ችግር ማቅለት ሳይሆን ዋና ዓላማቸው በምላሳቸው እናንተ ላይ ደና እርጋው ጫና በመፍጠር ከእርሳቸውም ለሙላት ብቻ ነው የሚጣጣሉት። የምታወሪው ምንም እየገባኝ አይደለም። ያውልሽ ልጅ፣ አንድ ነጋዴ ነጋዴ ለመባልኩም ያሟላቸው ነገሮች አሉ። ለምሳሌ ምንም አይነት ቫልዩ አድ ሳያደርግ ከገበሬው እየጫነ ቢያስሰርክባችሁ የቦታ ለውጥ ስላደረገ ብቻ የትራንስፖርቴሽኑን የራሱን ሰርቪስ ኮስት አድ አድርጎ ትርፍን አስቶ ጨመር አድርጎ እናንተ ዘንድ መቅረብ አለበት። እንበልና አንድ ቡና አቅራቢ የራሱን ቫልዩ ከፍ ማድረግ ሲፈልግ ቆርጦ ወይ ፈጭቶ ተቀርብላቸዋል። ምን ለማለት እየፈለግሽ እንደሆነ ምንም ግልጽ አልሆንልኝ። ምን መሰለሽ፣ እነዚህ ሰዎች ነጋዴ ለመባል ቢያንስ የሆነ ውጭ መውጣት አለባቸው እያልኩሽ ነው። እሺ፣ እስኪ የተወሰነ ግልጽ አድርጊልኝ። ቆይ ሱፐርማርኬታች ውስጥ አንድ ክሎፓፓይ ስንት ነው የሚሸጠው? ዘጠና ብር እናንተ ስንት ለምትገዙት ሰባ ብር የጫኞ የአውራጁ የትራንስፖርቴሽን ተጨምሮ እናንተ አስር ብር ትርፍ ታገኛላችሁ ብንልስ፣ የተቀራረበ ግምት ነው። አይሽ ገበሬዎች ግን ወደ ቤታቸው ይዘው የሚገቡት በአንድ ኪሎ ከሰላሳ ብር አይበልጥ። ስለዚህ ድርጅት የሚገዛው ዋጋና ገበሬዎቹ የሚሸጡበት ዋጋ ላይ አርባ ብር ልዩነት አለ ማለት ነው። አዎ ነበረ ግን ትንሽ ስላመማት ምትረጃት ነገር ስላለ አብረን ወደ ቤት እንሄዳለን ብለህ ነበር፣ ሀሳቤን ቀየርኩ። ለምን ተሻላት? መጀመሪያም አላመማትም ነበር። ወደ ቤት ለመሄድ ፍቃደኛ እንደማትወኝ ስለማቀ ነው ሀረግን እንደ ምክንያት የተጠቀምኩት። አዎ። አሁን እንኳን ይንቀና ብለሽ እያየሽ ማውራት ከብዶሻል። ራሴን አላስተዋልኩትም። እንደዛ ነኝ። እንደ ሲስተር እኔ የማላውቀው አዲስ የተፈጠረ ነገር አለ። በራሷ የምትተማመንና ጠንካራ ሴት እንደሆንሽን ማቀሽ፣ አሁን ግን የጠየቅኩሽን እንኳን መመለስ አልቻልሽም። አሁን ድሮ የምታውቃት ሲስተር፣ እንደዛ ከሆነ ፈርተሽ ሳይሆን የሆነውን ለመናገር ፍቃደኛ አይደለሽም ማለት ነው። ዶክተር ሀረ፣ ከየትኛውም ጊዜ በላይ ሰው በሚያስፈልጋት ጊዜ አብሯት ከሚሆኑ ጥቂት ሰዎች አንቺ አንዷ ትሆኛለሽ ብዬ አስቤ ነበር። ትክክል እንዳልነኩኝ እኮ ይገባኛል፣ ግን ሲስተር ቤት እየመጣሽ አይደለም፣ ስራ ቦታ ደግሞ አዲስ ባህር እያየውብሽ ነው። በሰበብ አስባቡ ከኔ ለመሸሽ ነው ምክንያት የምትፈልገው። ይሄ ለምን እንደሆነ እንድናወራበት እፈልጋለሁ። ያው ለራሴ ትንሽ ጊዜ መስጠት ፈልጌ ነው። ስለዚህ በግልጽ የተፈጠረውን ለመናገር አልፈለግሽም ማለት ነው? እኔ የምነግርህ የለኝም ዶክተር። እኔ ግን የምጠይቅሻለን። ምንድን ነው ዘበነ? ማዘርን የገደላቸው ዘበነ ነው። እኔ ምልሽ ደላላ ነው ያልሹ። ሳይቆፍር ሳያርም፣ ሳይሮጥ ሳይደክም ምንም አይነት ወጭ ሳያወጣ አስማት በሆነ መልኩ ሌሎች በተጃጃሉለት መጠን ትርፉን የሚወስዱ እሱ ነው። ይገርማል። እስኪ ወደ ፖይንትሽ። ይህንን ልዩነት ማጥበብ አደለም ማጥፋት ከቻላችሁ ድርጅታችሁ ከምታስቡት በላይ ትርፋማ ነው የሚሆነው። አስደናቂ ሀሳብ ነው፣ ግን እንዴት? በቃ ከገበሬዎቹ ጋር ለማንም ጣልቃ ገብነት ቀጥተኛ ግንኙነት መፍጠር ነው ሌላው ደግሞ የሚያስፈልጋቸውን ነገር በህጋዊ እና በቀላሉ መንገድ እንዲያገኙ መንገድ መፍጠር ነው። ይህን ማድረግ ከቻላችሁ ምንም አትጠራጥሪ፣ ከምታስቢው በላይ የሆነ ለውጥ ነው ማየት የምችሉት። ኢልያ፣ እያንዳንዷን ቅጽበት እኮ እየሳልኳት ነው። ካልተሳሳትኩ አሪፍ ይመስለኛል። አስበሸዋል በሀያ ብር እየተረከቡ በዘጠና ብር መሸጥ፣ አንድ ኪሎ ላይ ሰባ ብር ትርፍ ማለት ነው። ዋው ተይ እንጂ እንደዛም አይቻልም። ለምን? ከበረከቱ ማለት አለብሽ የሚገባሽን ብቻ ነው። ዋት የስ ገበሬ የተሻለ ማምረት እንዲነሳሳ በተሻለ ዋጋ ትገዋለሽ፣ አንችም ከስተመሮችስ በደንብ እንዲገሱች ደግሞ በምክንያታዊ ዋጋ ታቀርብላቸዋለሽ። የማይምስል ነገር ነው ብዙ አምራች፣ ብዙ ገዢ፣ ብዙ ትርፍ። የማይበጠስ መሰረት ላይ የተመሰረተ ድርጅት ለመፍጠር የሚቻለው ማንንም በማይጎዳ መንገድ ስትንቀሳቀሽ ብቻ ነው። ምን መሰለሽ፣ ዊን ዊን አፕሮች ወይም ደግሞ ሁሉም አሸናፊ የሚሆንበት ኢንቫሮንመንት ዱ ማድረግ ብንችል ትክክለኛ መንገድ ነው ብዬ ነው ማስበው። ደግሜ ይነግርሻለሁ፣ ማዘርን የገደላቸው ዘበነ ነው እያልኩች ነው። ታዲያ ይህ ከእኔ ጋር ዘበነ ቆስሎ ወደ ሆስፒታል ሲመጣ ተረኛ ነርስ አንቺ ነበርሽ። ምን ሆነ ይሆን? ምን ተቸግራ ይሆን? ቤተሰቦቿ ደህና አይደሉም ወይ እያልኩ ስላንቺ ስጨነቅ ነበር ዶክተር። ለምን እኔን ትሸሽ እንደነበረ የገባኝ አሁን እኔ እማውቀው ነገር የለም። ምን እንደ መጠላ ታውቂያለሽ? ውሸት አንቺ ደግሞ ያገጠጠው ውሸት እየዋሸሽ ነው። እኔ መጀመሪያ ያየሽው አንቺ ነበርሽ። በጣም ብዙ ደም ፈሶት ስለነበረ የሕክምና እርዳታ እንዲያደርጉለት በለቱ የነበረው ዶክተር እንዲያው አድቫይስ ብታደርግም ዘበነ ግን በሐሳብሽ ሊስማማ ፈቃደኛ ፍቃደኛ አልነበረ። ቢሆንም ግን በነበረበት ሁኔታ የሚቀጥል ከሆነ ሊሞት እንደሚችል ስትነግሪው አብሮት የመጣ የሆነ ሰው ዶክተሩ ይዞት እንዲመጣ አዘዘው። ዶክተሩም ረዳው፣ ግን አልጋ መያዝ እያለበት አሻፈረኝ ብሎ ወጣ። ቆይ እንዴት ይህን ሁሉ ነገር ልታውቅ ቻልክ? የማምናትና የምተማመንባት ሲስተር ትርሴት ነግራኝ። ቢሆን ኖሮ ይሄኔ ነገሮች ሌላ መልክ ይዘው ነበር፣ ግን እሷ ለመናገር ፍቃደኛ አልነበረችም። አሁንም የሆነች አይመስለኝም። እኔ እኮ ፍቃደኛ ሳልሆን ቀርቻ አይደለም። ቆይ ግን ለምን በመጀመሪያ ለህክምና እስከመጣ ድረስ ሰይጣንም ቢሆን መርዳት እንዳለብኝ ታውቃለህ። ለምን ረዳሽው እያልኩሽ አይደለም። አንድ የቆሰለ ወታደር የወገን ነው የጠላት ነው ተብሎ እንደማይተዋቀል አንቺ ግን ይህንን ነገር ደብቀሽ ነበር። ልነግርህ አልቻልኩም ነበር። ቆይ ለምን? የአንድን ታካሚ ሚስጥር መጠበቅ ግዴታ ነበረብኝ። እኔ ከመንደር መጥቼ ወሬ የምቃርም ሰው ሳልሆን የሆስፒታሉ አካል ነኝ አይደለው። በእናተ ዶክተር አታስጨንቀኝ። እሺ አሁን ምን እንደተፈጠረ አንድ በአንድ ንገሪ። ጌድዮን አለሙ እኛ ጋር የመጣው ዘበነ ብርሃኑ ሳይሆን ጌድዮን አለሙ በሚባል ስም የሚጠራ ግለሰብ ነበር። አንቺ ውጪ። እዚህ ሌላ ሰው ይታይሻል? አይ ግን ይሄ ነገር በጣም ደስ ብሎኛል። ውብ በሆነ ድምጽ ደግሞ ውብ የሆነ ስም እንድጠራ ቢፈቀድልኝስ? አሁን ልብሴ ልቀየር፣ አንዳንድ ነገሮችን ላዘጋጅ። ሳንጨርስ የቀረ ነገር አለ። ኢምፖርት ስለሚደረጉ እቃዎችስ ስለ እነሱ ምን? ሀምሳ ሀምሳ በሼር ነው የምናስገባቸው እና ምንም አሰራሩ እየተመቸኝ ስላልሆነ ሙሉን እኔ ልጠቀልለው እያሰብኩ ነው። ምን አድቫይስ ታደርጊኛለሽ? በጋራ ለመለወጥ እኮ በጋራ መስራት ወሳኝ ነገር ነው። ደግሞ ሀገር ውስጥ እኮ በጥራት የሚመረቱ ነገሮችን ሰፕላዮችን፣ ሰልግት በማድረግ ጊዜያቸውንም ገንዘባቸውንም መቆጠብ ትችላላችሁ። ልብ ካልሽ እኮ አንዳንድ እቃዎች ከዚህ ኤክስፖርት አድርጋቸው ያለምንም ደግሞ ለውጥ እንደገና ኢምፖርት እንደምታደርጉት ልብ ብያለሁ። ኢማጅን እዚሁ ቀጥታ መረከብ ብችሉ። ስለዚህ ቢዝነስ ፕላኑ ልታዘጋጅልን ትችያለሽ? ደስ እያለኝ አሁን ልግባ። ትችላለሽ። አንቺን ለመግደል መሞከሬ ምን ያህል እንደተጃጃልክ የገባኝ። ለጊዜ መሞታችሁ ወይዘሪት፣ እንዴት እንጃ። እኛ ዘበነ ብርሃኑ ብለን የምናውቀው ግለሰብ መንጃ ፈቃዱ፣ መታወቂያው፣ ፓስፖርቱ ጊዲዮን አለሙ በሚባል ስም ነበር የሚጠራው እኮ እሱ እኮ ነው ያልገባኝ፣ እንዴት ሆኖ እኔ ጃኔ አላቀም። ራሱን ለመደበቅ ፈልጎ መሆን አለበት ይመስለኛል። እሺ ቀጥል። እኛ ዘበነ ብርሃኑ ብለን የምናውቀው ግለሰብ በመታወቂያ ስሙ ጊዲዮን አለሙ የተባለው ግለሰብ ቀጥታ ወደ ሪካቨሪ ክላስ ገባ። እንደ አጋጣሚ ነው እዛ ነበርኩ። እንዳየኝም ወዴትም እንቅስቃሴ እንዳላደርግ አስጠነቀቀኝና በፍጥነት እርዳታ እንዳደረግለት አስገደደኝ። እሱ በጣም ተዳክሞ የነበረ ቢሆንም አብሮት የመጣው ሰው በጣም ስላስፈራራኝ ያዘዘኝን አደረግኩ። ማዘር ላይ የተፈጠረውን ነገር ነግሬሽ እኔ የምሰራውን ሰርጀሪ ዶክተር ብሩክ እንዲሰራው ደውዬ ልሽ ነበር። አዎ። ታዲያ እንደዛ ብዬ ሳወራሽ የዘበነ መቁሰል ከማዘር መሞት ጋር ማያያዝ ምኑ ከበደሽ? ጠርጥሬ ነበር፣ ግን ስልኩን በማወራበት ሰዓት ከዘበነ አጠገብ ወዴትም እንዳልቀሳቀስ አድርገው ነበር። እሺ። ማን ነበር ሰርጀሪውን ያደረገለት? ዶክተር ዶክተር ማሞ። ምን? አዎ፣ ዶክተር ማሞ ነው ሰርጀሪውን ያደረገለት። እንዴ! ዶክተር ማሞ እኮ በተደጋጋሚ በሰርጀሪ ስህተትና በዲሲፕሊን ምክንያት ሰርጀሪ እንዳይሰራ ተከልክሎ ነበርኩ። እሱን አውቃለሁ ግን ሁሉም ዶክተሮች ኦፕሬሽን ላይ ነበሩ እና ደግሞ ማቋረጥ አይችሉም ነበር በዛ ላይ ደግሞ ዘበነ ምንም መታገስ ባለመቻሉ ዶክተር ማሞን አስገድዶ ሰርጀሪውን እንዲሰራው አደረገ ሌላስ ማን ነበር ማን ኬዙ ምን ተብሎ ተመዘገበ በመስታወት ስባሪ የተፈጠረ አነስተኛ ጭረት በጣም ጥሩ እሺ በቃ አሁን ልሄድ የጨረስን መስሎች ነው አዎ እኔ በቃ ጨርሻለሁ እኔ ግን ገና እየጀመርኩ ሰቢያነቱ ለሞቱት ወዳጆቼ እና ጠላቶቼ የኔ ፍቅር ደስ ብሎኛል። ለምን? ማን? እንዴት ብሎ ጥያቄ ዛሬ አይሰራም። ምነው የእኔ ፍቅር ስለሌለብልበት ሰማ? አ ሄይ! ዝም በል! ትእዛዜን ተቀብለህ ከመስመር ትወጣለህ። ምን አሰብኩ መሰለህ? ነጋዴው ማለት እሄዳለሁ፣ ከአቅርቦቱ መውጣት አለበት መጠየቅ አይቻልም ብዬህ ነበር። ግራ እንዳይገባ ግን እነግራለሁ። ያበደ ሀሳብ ጭንቅላቴ ውስጥ ብልጭ ብሎልኛል፣ እና ከእኛ ጋር መቀጠል እንደማይችል ልነግረው ወስኛለሁ። ኔክስት ሲመጣ ወደ ቢሮው ላከው፣ እኔ አወራለሁ። እስከዛሬ ለተጫወተብኝ ቁማር ዋጋ አስከፍለዋለሁ። ሊዲያ ማን እንደሆነች በደንብ አድርጌ ያስታውቀዋሉ። የማውቀውን ያየሁትን ነገር ነግሬሃለሁ። ዘበንና የሚጠብቀው ሰው ወደ ሆስፒታል ሲገቡ ሁለት ነበሩ፣ ሲወጡ ግን ሶስት ናቸው። ሶስተኛዋ ግን ከእነሱ ጋር ያልገባች ግን ከነሱ ጋር የወጣች ሴት ነበረች። እባክህን ዶክተር በቃ ትሆኝና ልሂድ በማግስቱ ደግሞ አጎትሽ ታሞ እሱን ለመጠየቅ ክፍለ ሀገር እንደሄድሽና ለአምስት ቀን ፍቃድ እንዲሰጡሽና ስትመለሽ ደግሞ ሊቭ እንደምት ሞይ ደውለች ነገርሻቸው አዎ እንደ አጋጣሚ ነው ሄዱት እውነታው ግን አንቺ ክፍለ ሀገር አጎትም ሆነ ዘመድ የለሽም አለኝ የለኝም እንደ አለኝ እንጂ ቆይ ወዴት ነበር ይዘውሽ ሄዱት አላውቅም እየቀለድሽ ነው እውነቴን ነው የት ይዘውኝ እንደሄዱ እንኳን አላውቅም እንዴት እነሱ የሚያርፉበት ቦታ እስከምንደርስ ድረስ አይኔት አስሮ ነበር የት ይዘውኝ እንደሄዱ እንኳን አላውቅም ነበር እሺ ከዛስ አምስት ቀን ሙሉ እንኳን የት እንደነበርኩ የማውቀው ነገር የለም ቁስሉ እንዲሽርለት የምችለውን ብቻ ሳይሆን ከምችለው በላይ እያደረግኩለት ነበር ስለዚህ ይዘብናል አልሞተ ማለት ነው አስተማማኝ ሁኔታ ላይ አልነበረም ግን መጀመሪያ ቀን ከነበረበት በብዙ ይሻላል ጥሩ አሁን መሄድ ትችያለሽ እንደዚህ ከፍቶ ያለፉትን ረጃጅም ቀናት ከዚህ በላይ ዲፕሬሽን ውስጥ ነበርኩ። አንቺ ደግሞ የነበርኩበትን ነገር እያወቅሽ አንድም ነገር ለመናገርና ችግሬን ለማቅለል አልሞከርሽም። ሲስተር፣ ምን እንደምጠላ ታውቂያለሽ። አሁንም ከምንም ነገር ተነስተሽ ለኔ እየተጨነቅሽልኝ እንደሆነ ለማስመስባት ሞክሪ ጥሩ ነው። በጣም ይቅርታ ዶክተር። ኢትስ ኦኬ። ግን ከዛሬ ጀምሮ እኔ እና አንቺ የሥራ ባልደረቦች ብቻ ነው።

ለምን ለምን ጦር አስረሳሁት። ኪራይ ግን ደህና ነህ? ደህና ነኝ። መርሳት እኮ ተፈጥሮዬ ነው፣ ሁሉንም ነገር አይሆን እንጂ። ይኸውልህ መጨናነቅ ለእኔ ማልጠቀመኝ ከሚሰጠኝ ይልቅ የሚያጎልብኝ ነው የበዛው። ለምን ነበር የፈለግሽኝ? አሁን ለምሰራው ስራ አንዳንድ መረጃዎች ጋዛ ልጅ ታደርግልኝ ነበረ። ይህን ያደረግ አሁን እንኳን በጣም ቢዚ ነኝ። የምችል አይመስልኝ። ለምን አጌ ታቄል የማ ጉዳይ፣ ኪራይ? እኔ ከሁሉም ነገር የሸሸው ነው የምገኘው። ግን ሸሽቼ እስከ መቼም እንደማል ዘልቀው አውቃለሁ። ሁላችንም እኮ ተጓዥ ነብስ ነው የያዝነው። ይህንን የምናውቀው ደግሞ ድንገተኛውን ነገር ሲያጋጥመን ብቻ ነው። እሺ፣ ረ ሰበስብ ልቻለሁ። አትጨናነቅሽ፣ እሺ? ዶክተር ምን ሆናል? ፊደል ካለ እንደ ተከደው እየተሰማኝ ነው። ሲስተር ናጊታ ነበር፣ አንተ ልክ ነበር። ነግራም ቢሆን ኖሮ እኮ ያ ቆሻሻ አያመልጠን ነበር። አምኛት ነበርኩ። ኪራ፣ ኮማንደር ነው። ቆይ እሱ እያላ ብዙም እንዴ ለምርመራ ማተር ኪራ፣ ተረጋጋ እንጂ እሱ ስላለ መሰለኝ እዚህ የመኖር ምክንያት ሄሎ ኮማንደር፣ እንዴት ነህ? ዶክተር፣ አዲስ ነገር አለ? እንደዚህ ቆፍጣና ኮንክለም ፖሊስ አትሆን? ምናልባት ደግሜ ስወለድ። አንድ ዜና አለኝ ዶክተር። መረጃ ጭምጭምታ ምናምን አልፈልግም። እሬት እሬት ነው ያለኝ ተጨባጭ የሆነ ነገር ብቻ ነው የምንፈልገው። በጣም ይቅርታ፣ ወንጀለኛውን ልንይዘው አልቻለም። ምክንያት ዘበነ ከሀገር ወጥቷል። አባላቶቻችን ኤርፖርት ከመድረሳቸው ጥቂት ደቂቃ ቀደም ብሎ በረራውን አድርጓል። ስምና ፎቶን የበተናችሁ መሰለኝ። ስሙን ቀይሯል፣ ምናልባትም ደግሞ መልኩንም የተወሰነ ነገር ለውጥ አድርጉበት ሊሆን ይችላል። ምን ጌዲዮን አለሙ ት ከእንግዲህ በቃ ምንም የምናደርግ አይመስለኝ። ለምን በሯል? ዘበነ ኤርፖርት ውስጥ መያዝ ያልቻለው ስሙን ስለቀየረ ወይ ደግሞ መልኩን መቀየር ስለቻለ፣ አለ እና ኤርፖርት ውስጥ የተገኘው ጌዲዮን አለሙ በትክክልም ትክክለኛው ጌዲዮን አለሙ ስለሆነ ምን